ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችንም ለዛሬ እሮብ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በኦሮሚያ ክልል የሚገኙት የአማራ ተወላጆች ማንም ድምፅ እየሆናቸው አይደለም። ተይዞ ገንዘብ ከፍለው እየወጡ የሚገኙበት ሁኔታም አለ። እገታው ተጠናክሮ የቀጠለበት ሁኔታ ነው ያለው። በዛው በክልል ውስጥ እንግዲህ የሚገኙ የእምነት ተቋማትም ያልተከበረበትና አባቶችም በተፈለገ ሰዓት እየተገደሉ እንደሚገኙ ተረጋግጧል። በተለያዩ ጊዜያቶች የኦርቶዶክስ እምነት ተከታይ የሆኑት ምዕመናን እየሞቱ የሚገኙበት ሁኔታ ነው ያለው። ከዚህ በተጨማሪ በግዳጅ ወደ ወታደራዊ ካምፕ እንዲገቡ እየተደረገ ይገኛል። በተለይ ለአዲስ አበባ በቅርብ ርቀት የሚገኙት ጥቃት እየደረሰባቸው እንደሚገኝ ተገልጿል። አድማጮቻችን፣ ተመልካቾቻችን እንግዲህ በኦሮሚያ ክልል ውስጥ በጣም በሚገርም ሁኔታ በቀጥታ የሚሆኑ በተዘዋዋሪ የእምነት ተቋማት የሚሆን ማንኛውም ነዋሪ በማንነቱ ችግር እየደረሰበት እንደሚገኝ በተለያዩ ጊዜያቶች መረጃዎች እየወጡ ይገኛሉ። እስከ ዛሬ መፍትሄ ያላገኝበት ሁኔታ ነው ያለው። ውሎና አድሮ ቆይቶ መረጃዎቹ ወጥቶ በሶሻል ሚዲያ ላይ በእንደዚሁ አይነት ለ10 ደቂቃ ለ15 ደቂቃ ጉዳዮቹ ይንሸራሸራሉ። ከዛም በኋላ ይረሳል። ለዚህ ማህበረሰብ ድምፅ ሆኖ ይሄ ነገር እንዲቆም ያደረገ አንድም አካል እንደሌለ ነው እንግዲህ መረጃው እየወጣ የሚገኘው። ከሚዲያ ፍጆታ በስተቀር ይሄ ነገር ሊቆም ያልቻለ እና ተራ በተራ እየሞቱ እንደሚገኙ ተገልጿል። በሌላ መረጃ በራያ ዘቦ ዋጅራት ቀጠና ሁለት ህወሓት የእርስ በርስ ሹክቻ ውስጥ ገብቷል። ጦርነት መክፈታቸውን እንግዲህ የተሰማ ሲሆን ቲዲኤፍ እና በነፃ መሬት ራሱን ያደራጀው የትግራይ ነፃ አውጪ ተብሎ የተቋቋመው ኃይል ጋር ነው እንግዲህ የእርስ በርስ ውጊያ ለመጀመር ሙከራ ላይ የሚገኙበት እና ትላንትና የተወሰኑ የዲሽካ ቶክስ የተሰማበት ሁኔታ መኖሩ ተሰምቷል። አንዳንድ ቦታዎች ላይ ሞርተርም እንግዲህ ወደ ዋጅራትም ሀምሳ መኪና ዋጅራት መግባቱ ተሰምቷል። ብልጽግና የሚገርም ስራን ሰርቷል። እዚህ አካባቢ ላይ እንግዲህ ለአምሳ አመት ስጋት ሆኖ የቆየውን ህዋት ለሁለት ከፍሎ እርስ በርስ ያተዋኮሰበት ሁኔታ ነው ያለው። እንግዲህ አድማጮቻችን፣ ተመልካቾቻችን አብይ አህመድ በሰባት አመት ታሪክ ውስጥ እንግዲህ አምባገነን ሆኖ ለመቀጠል በርካታ የኦዴድ ፖለቲከኞችን ማስጠንቀቂያ ሲሰጣቸው ነበር። በስልጣኔ የምትመጡ ከሆነ በቢላዋ አቆራርጣቸው አለው ፈላልጣቸው አለው። አትችሉኝም እንዳታስቡ ከውስጥ ልታፈርሱኝ እንዳትሞክሩ እያለ እነ ዶክተሩ ሚልኬሳን እነ ታዬ ደንዳኣን ሌሎች ሌሎቹ ሌሎችም እንግዲህ ማስፈራሪያዎች እየደረሰባቸው እንደሚገኝ የተገለጸበት ሁኔታ ነው ያለው። በኢትዮጵያ የፖለቲካ ታሪክ እንግዲህ ህዋት ለአምሳ ዓመት ጠንካራ ፓርቲ እና በትጥቅ ትግልም ጠንካራ ሆኖ እየቀጠለ መሆኑ ምንም ጥርጥር የለውም። የሀያ ሰባት ዓመት ከጎሬላ እና ከሽምቅ ውጊያ ተነስቶ ሀገር የማስተዳደር ብቃት ይዞ ሀያ ሰባት ዓመት በጥሩ ሁኔታ ሀገርን አስተዳድሯል መቼም አሁን ካለው የአስተዳደር ስርዓት የተሻለ ነው ብለን ነው የምናስቡ ብዙውን ጊዜ እንግዲህ ሰዎች ከሞቱ በኋላ እና ወይም ደግሞ ከቦታ ከለቀቁ በኋላ ነው የዛ ሰው ውጤት እና የዛ ሰው ቁም ነገር የሚነገረው እኔ በእርግጠኝነት እንደ አንድ ግለሰብ እና እንደ አንድ ኢትዮጵያዊ የዛሬቱን ኢትዮጵያን ሳትሆን ሀያ ሰባት ዓመት የነበረችው ኢትዮጵያ ትሻለኛለች ብዬ የመረጥኩበት ሁኔታ ነው ያለው። በእርግጥ ቀደም ስል እኔ የቀድሞ መከላከያ ሰራዊት ሆኜ ሳገለግል የቆየው ቢሆንም የመጣው ሀያ ሰባት ዓመት ሀገሪቱን ያስተዳደረው ስርዓት እንድንፈርስ አድርጎናል። እኛ ብንፈርስም ከኛ በላይ ያለው የኢትዮጵያ ሕዝብ ደግሞ እርስ በርስ ሳይገዳደል አንዱ ለአንዱ ስጋት ሳይሆን በሰላም ወጥቶ የመግባት እድል ያገኘበት ሁኔታ መኖሩን አረጋግጣለሁ። አሁን ካለው ከአብይ አህመድ ኢትዮጵያ ወያኔ ካስተዳደራት ኢትዮጵያ ትሻላለች ብዬ ነው የማስበው ነ ማንም ሰው ይህንን ምርጫ ይክዳል ብዬ አላስብም። ምክንያቱም ዛሬ ሰው ወጥቶ መግባት አልቻለም። ማንም በርህን አንኳኩቶ ተኩሶብህ ገሎ ይሄዳል። ህግ የለም። ዛሬ ኢትዮጵያ ውስጥ ህግ አለ የሚሉት የብልጽግና አባል የሆኑ እና የብልጽግና ቤተሰብ የሆኑት ናቸው። ከዚህ ውጭ ኢትዮጵያ ውስጥ ህግ አለ ብሎ በድፍረት የሚነጋገር አለ ብዬ አላስብም። ይሄ ሁላችንም የሚያስማማ ጉዳይ ነው። እንግዲህ ይህንን ጠንካራ ፓርቲ ብልጽግና ያለውን የፖለቲካ ችሎታ ተጠቅሞ ለሁለት ሰንጥቆ እርስ በራሴ እንዲተዋቆስ አድርጓል። በአሁኑ ሰዓት ህዋትና የትግራይ ነፃ ውጪ ብሎ በነገታቸው ረዳና ራሱ በብልጽግና የሚረዳው ቡድን እንግዲህ አድማጮቻችን ይሄ ቡድን በብልጽግና ራሱ ሲረዳ የቆየ ቡድን ነው። እንግዲህ በጣም የሚገርም ስራን ሰርቶ ለሁለት ከፍሎ እርስ በራስ እንዲታኮሱ እያደረገ እንደሚገኝ ተገልጿል። በሌላ መረጃ ህዋት ከውጭ ድጋፍ አግኝቷል የተባለው በተለይ አራት ድሮን ወደ ሽሬ መድረሳቸው የተሰማ ሲሆን ሮኬቶች በብዛት ገብቷልም ተብሏል። እንግዲህ ህዋት በራሱ ጊዜ የፕሪቶሪያውን የሰላም ስምምነትን የጣሰ ይመስላል። የህዋት ዝግጅት በስድስት ግንባር ነው ተብሏል። እንግዲህ በሌላ መረጃ እንግዲህ አድማጮቻችን፣ ተመልካቾቻችን አማራ ክልል ላይም ጠንካራ ውጊያዎች እየተደረጉ ይገኛሉ። ዘመቻ ማዕበል ተብሎ እንግዲህ በጣም በርካታ ጉዳዮች የተከናወኑበት ሁኔታ ነው ያለው። ከዚሁ ጋር ተያይዞ ከዚሁ ከህዋት መንደር ሳንወጣ ዛሬ ከሰዓት በኋላ ስብሰባ አድርጎ ነበር። ህዋት ወደ መቀሌ እየተንቀሳቀሰ ያለው የትግራይ ሰላም ጦር ተብሎ የተቋቋመው በነፃ መሬት አብረን መነጋገር አለብን ያሉት ቡድን አለ፣ ማመታት አለበት ያሉት ቡድን አለ። ከመቀሌ ወደ አባህላ እንቅስቃሴም አባህላ እንቅስቃሴም መጀመሩ ተሰምቷል። ሁለት አይነት መረጃዎች ወጥቷል። እንግዲህ በተለይ በመቀሌ ውስጥ ያሉት የነዳጅ ማደያ ያላቸው ለነጋዴ ቅድሚያ እንዳትሰጡ፣ ነዳጅ ቆጥቡ የሚል ትእዛዝ ዋት ያስተላለፈበት ሁኔታ ነው ያለው። እንደ አጠቃላይ እንግዲህ ድባቡ የጦርነት ድባብ ነው የሚያሳየው። እንስማማ የምሉት እንግዲህ አንድ ሆነን ወደ ሌላ አቅጣጫ እንሄድ አይነት ነገር ነው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ እንግዲህ በአማራ ክልል ውጊያዎች ይቀጥሏል። ህወሓት በአንድ በኩል አማራ ላይ ጥቃት ለመፈጸም ይፈልጋል፣ በአንድ በኩል የእርስ በርስ ሁኔታዎች ተጀምሯል። በጎንደር በምስራቅ በለሳም ሁለት ምሽግ ፋኖች ሰብሯል። ጥቃቱን በሶስት አቅጣጫ ነው ፋኖ ጥቃት የከፈቱን የተባለው ቀደም ሲል እንግዲህ የስርዓቱ ወታደሮች ናቸው ዘመቻ ማዕበል ብሎ ማጥቃት የጀመሩት አሁን ፋኖ በተገላብቶች ማጥቃት የከፈትበት ሁኔታ ነው ያለው። በሌላ መረጃ ስልሳ ወታደር ሌሊቱን ከቁልቋል በር ጠፍቶ አድሯል ተብሏል። እንግዲህ ከነ መሳሪያዎቻቸው ነው እንግዲህ የጠፉት በአካባቢው መከላከያ አዲስ ስምሪት ወስደው እየፈለጋቸው እንደሚገኝ ተገልጿል። እነዚህ ወታደሮች የአምሳን አንደኛ ክፍለ ጦር አንዱ ሻምበል ነው ተብሏል። እንግዲህ አንድ ሻምበል ሙሉን የጠፉት ስልሳ ጦር ማለት እንግዲህ አንድ ሻምበል ነው፣ ሀያ ምናምን የጎደለው ሰማንያ ምናምን አካባቢ እንግዲህ አንድ ሻምበል። በተመሳሳይ የሚሊሻ አባላቶች ከስምሪት ቀጠና ጠፍቷል። የሚሊሻ ቤተሰብ መሳሪያ አስረክባችሁ ውጡ ብለው እየተናገሩ ይገኛሉ። ባለፈው ጊዜ እንግዲህ በተደረገው ውጊያ በርካታ ሚሊሻ በመገደሉ ነው ቤተሰቦቻቸው አትዋጉጡ እያሉ የሚገኙት ሌላው ደልጊና ጨዋሂት ከባድ ውጊያ ተደርጓል። ጉዳት መድረሱም ነው የተሰማው። ሌላው አዴት ከባድ ውጊያ ሲደረግ አድሯል። ይሄ ሁሉ ውጊያና በክልሉ ውስጥ በርካታ ስልጠናዎች እየተካሄዱ ይገኛሉ። እንግዲህ አድማጮቻችን፣ ሌላው ፕሬዚዳንት ኢሳያስ አፈወርቂ መንግስት መቶ ሺህ ኢትዮጵያኖች ወታደሮች ምርኮኛ መመለሳችን መዘንጋት የለባቸውም ብሏል። ኤርትራና ኢትዮጵያ የቃላት ጦርነቶች ቀጥሏል። ፊልድ ማርሻል ብርሃኑ ጁላ ደግሞ የቀይ ባህርን የሚያስከብርልን ሰራዊት ገንብተናል ብሏል። የኢትዮጵያ ብሔራዊ ጥቅም የሚያስከብርልን ሰራዊት ገንብተናል ብሏል። በሌላ መረጃ ጠቅላይ ሚኒስትር ለፓርላማው ቀርቦ በነገው እለት እንግዲህ እድገትና ሰላምን ለፓርላማው ያብራራል ተብሏል። እንግዲህ አብይ አህመድ በውሸት አድገናል መንጥቀናል ብዙ ብዙ ነገሮችን እየተናገሩ ይገኛሉ። በነገው ዕለት ለፓርላማ ቀርቦ ለውሸት የዝንጀሮ ስብስቦች ማብራሪያ እንደሚሰጥ መረጃዎች እየወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን እንግዲህ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ አዳዲስ እና ትኩስ መረጃዎች ሲወጡ ደግመን የምንገናኝ ይሆናል። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መልካም ጊዜ እንደሆነላችሁም ይመኛለሁ። ሰላም ቆዩልኝ።